ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 9 2017 ዓ ም የማምሻ ዜናዎችን ይዘንላችሁ ቀርበናል። የወሎና የጎጃም ፋኖች በጋራ በያዙት በዓባይ ሸለቆ ቀጠና አገዛዙ አዲስ የውጊያ እቅድ አውጥቶ ዝግጅት እያደረገ መሆኑ ተገልጿል። የግንባር ውሎችን በስፋት ቃኝተናል። በአገዛዙ ሰዎች አነጋጋሪ ሆኖ በቀጠለው የድምፃዊ አንዱ አለም ጎሳ የችሎት ሂደት ላይ ጋዜጠኞች እንዳይታደሙ ታግደዋል። ይህና አዳነች አበቤ መተማመኛ የሆነው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 የወሎና የጎጃም ፋኖዎች በጋራ በያዙት በዓባይ ሸለቆ ቀጠና አገዛዙ አዲስ የውጊያ ዕቅድ አውጥቶ ዝግጅት እያደረገ መሆኑ ተገለጸ። የአገዛዙ ጦር በወሎ ጎጃም፣ ደቡብ ጎንደር እና ኦሮሚያ ክልል አዋሳኝ የዓባይ ሸለቆ ቀጠናዎች በተመሳሳይ ጊዜ በእግረኛ ሰራዊት በአየርና ድሮን የታገዘ ኦፕሬሽን ለመስራት ከፍተኛ ዝግጅት እያደረገ መሆኑ ተሰምተዋል። በዚህም በፋኖ በኩል ተመጣጣኝ ዝግጅት ሊደረግ ይገባል የሚሉት አስተያየት ሰጪዎች የኦፕሬሽን እስከ ሰኔ 30 ሊቆይ እንደሚችል ገልጸዋል። ጦር ግራና ቀኝ ጥቃት ሊከፍትባቸው የሚችሉ የዓባይ ሸለቆ አዋሳኝ ወረዳዎችም ተለይተው ታውቀዋል። ከወሎው ወግዲ፣ ሳይንት፣ ቦረና፣ ከላላ ሲሆኑ ከጎጃም ደግሞ ሸበል በረንታ፣ እነማይ፣ እናርጅ እናውጋ፣ እነብሴ ሳር ምድር ናቸው። እንዲሁም በደቡብ ጎንደር ደራ፣ ሰዴ፣ ሙጃና እስቴ ወረዳዎች፣ ከጎጃም ጭስ ዓባይ፣ ጎንጅ ቆላላ፣ ሁለት እጁ ቀጠናዎች መሆናቸው ታውቋል። ጎጃምና ኦሮሚያ በሚያዋስነው ቀጠና ደጀን፣ አዋበል፣ ባሶሊበን፣ ጎዛምን፣ ደብረ ኤልያስ፣ ደንበጫ፣ ቡሬን ይሸፍናል። በመሆኑም ለሶ ሶስቱ ድርጅቶች ማለትም የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ወሎ ቤተ አማራ ከመቼውም ጊዜ በላይ መናበብ ይጠበቅባቸዋል ተብለዋል። ሶስቱ ድርጅቶች በአባይ ሸለቆ ቀጠና የሚቃጣባቸውን የጠላት አዲስ ዕቅድ ለማክሸፍ የጋራ የሰው ኃይል ስምሪት ማድረግ እንደሚጠበቅባቸውም ተገልጿል። የፋኖ ኃይል በአባይ ሸለቆው ከሚያደርገው ፍልሚያ ባሻገር በሳሳው የብልጽግና ጦር ይዞታዎች ላይ ፈጣን የማጥቃት እርምጃዎች ሊተገበሩ ይገባል ሲሉም መረጃውን ያወጡት ምንጮች ገልጸዋል። በሌላ በኩል የ የ ሰባ ሶስተኛ ክፍለ ጦር አዛዥ ኮሎኔል ድባቤ ሰከላይ ገባ ቢሆንም በፍጥነት ከተማውን ለቆ ወጥቷል ሲሉ የቀጠናው ፋኖዎች ገልጸዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት መነሻውን ሸዋሮቢት አድርጎ ሰባት ኦራል ወደ አርማኒያ ሲንቀሳቀስ ከሸዋሮቢት ከተማ በቅርብ ርቀት ላይ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስቻለው ደሴ ክፍለ ጦር አራተኛ ሻለቃ እና በአካባቢው የሚገኙ የአባት አርበኞች ብልጽግናን ጦር አርግፈውታል። የግለሰቦችን ንብረት እያጠና የሚዘርፈው የብልጽግና ሰራዊት ባለፈው ሳምንት በአርማኒያ ታዳጊ ከተማ የግለሰቦችን ንብረት እና 4500 ሊትር ቤንዚን ዘርፎ መሄዱን ነዋሪዎች ገልጸዋል። በሌላ በኩል ደግሞ በጎንደር ከተማ የብልጽግና አመራሮች፣ የመከላከያ አዛዦችና የመንግስት ሰራተኞች ስብሰባ ለየብቻ ተካሂደዋል። በመከላከያው ስብሰባ ላይ ያገዛዙ አዛዦች በጎንደር የሚደረጉ እገታዎች የሚፈጸሙት በአካባቢው የጸጥታ ኃይሎች ነው ብለዋል። በጎንደር ከተማ የአራዳ ክፍለ ከተማ የሰላምና ጸጥታ ቢሮ ኃላፊ ከነአጃቢዎቹ በእገታ ስራ ላይ ተሰማርተዋል ተሰማርቶ መገኘቱና አሁንም በስር ላይ መሆኑ ተገልጿል። የአምባቸው አጥናፎ የተባለው የብልጽግና ሰው በከተማዋ ሲካሄድ የነበረን እገታ ሲመራ የነበረ ሲሆን በዝምድና ያሰማራቸው ሌሎች የቀበሌ መዋቅር ኃይሎችም እንዲሁ በእገታና ዝርፊያ ላይ ናቸው። በወሎው ቀጠና እየተደረገ ባለው ውጊያ ደግሞ በአርበኛ እንድሪስ ጉድላ የሚመራው የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዛሬ ሚያዝያ 9 2017 ከጊራና ከተማ ወደ ፋጂ ሲንቀሳቀስ የነበረውን የብልጽግና ሰ ራዊት ሚሊሻና አድማ ብተና በሰሜን ወሎ ዞን አብሩ ወረዳ ፋጂ እየተባለ በሚጠራው ቦታ ላይ ደፈጣ በመያዝ መጥቶታል። በውጊያው በርካታ መከላከያ አድማ ብተናና ሚሊሻ የተመታ ሲሆን ቀላል የማይባል ሙትና ቁስለኛ ሆነዋል። በሌላ የተጋድሎ መረጃ የባለ ሽርጡ ክፍለ ጦር አራተኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ ቀበሌዎች የተንቀሳቀሰውን መከላከያ ሰራዊት እንዲሁም ሆዳደር ሚሊሻና አድማ ብተና አሮዬ የተባለ ቦታ ላይ በተደረገ የተጠና የደፈጣ ጥቃት 23 ቁስለኛና 17 ሙት በማድረግ ለማድረግ በኮሳ ከተማን ተቆጣጥሯል። ፍርድ ቤቱ የድምፃዊ አንዱ አለም ጎሳ የችሎት ሂደት ላይ እንዳይታደሙ ጋዜጠኞችን አገደ። ዛሬ አዲስ አበባ ውስጥ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ሕልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱ አለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙኃን ችሎቱን እንዳይታደሙ ያገደው በዛሬው ችሎት ፖሊስ የመገናኛ ብዙኃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቀዋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁ የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙኃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል መጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር ለመታመኑ የመገናኛ ብዙሀን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል በዛሬው ችሎት በዚህ አይነት መልኩ ትክክለኛውን የችሎቱ ውሎ ከመዘገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሀን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሀን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት የዶቼቬሌ ዘጋቢና የሌሎችም መገናኛ ብዙሀን ዘጋቢዎች በዚሁ ትእዛዝ ከችሎቱ ለቀው ወጥተዋል ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሀን ችሎት ላይ ያልተባለውን በዘገባዎች ቻቸው እያካተቱ ነው በሚል ባቀረባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሀን ማስጠንቀቂያ መስጠቱን መዘገባችን ይታወሳል። መጋቢት አንድ ሌሊት ለመጋቢት ሁለት ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነን አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የአዲስ አበባ ገቢዎች ቢሮው ሀሰተኛ መረጃ አሰራጭቷል ያሉ የሙያ ማህበራት ክስ አቀረቡ። በልማትና ግብር ስም አዲስ አበባ ከተማ ውስጥ ቆሞ ከሄደው ሁሉ ገንዘብ በመሰብሰብ ህዝብን እያማረረ ያለው የእነአዳነች አቤቤ ዋና መተማመኛ የአዲስ አበባ ገቢዎች ቢሮ ተቃውሞ ገጥሞታል። የአዲስ አበባ ገቢዎች ቢሮ ባሰራጨው መረጃ ምክንያት የኦዲተርነት ሙያ ላይ ስም ማጥፋት ተፈጽመዋል፣ የባለሙያዎቹን ተኣማኒነት በማሳጣቱ ሙያዊ ኪሳራ ድርሷል ያሉ የሙያ ማህበራት ቢሮ ጉዳዩን እንዲያስተባብል ጠይቀዋል። የአዲስ አበባ ገቢዎች ቢሮ የገቢ ግብርን በማሳነስና በመሰወር የተሳሳተ የሂሳብ ሪፖርት አቅርበውብኛል እርምጃ ይወሰድባቸዋል ብሎ በሚዲያ ያስተላለፈው መረጃ የኦዲተርነት ሙያን ከፍተኛ ኪሳራ ውስጥ መክተቱን ሶስት የሂሳብና የኦዲተሮች ማህበራት ተናግረዋል። በቅርቡ የአዲስ አበባ ገቢዎች ቢሮ ካወንኩት ባለው የቅድመ ኦዲት ስራ በኢትዮጵያ የሂሳብና የኦዲት ቦርድ ፈቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች 824ቱ ባለሙያዎች ያቀረቡት ሂሳብ ሪፖርት በማሳነስና በመሰወር የቀረበ ነው ሲል መወንጀሉን ይታወቃል። ይህንን ተከትሎ ተፈጸመ የተባለው ስህተት በቦርዱ ሳይረጋገጥ መረጃው በሚዲያ መተላለፉ አግባብነት የሌለውና ሙያውንም ኪሳራ ውስጥ የከተተ ነው ሲሉ የሙያ ማህበራት የሆኑት የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር መግለጫ ሰጥተዋል። ማህበራቱ በመግለጫቸው የገቢዎች ቢሮ ለቦርዱ ባቀረበው ባለሙያዎቹ ይቀጡልኝ የሚለው ጥያቄ ላይ ምንም ቅሬታ እንደሌላቸው ጠቅሰው ይሁንና በሚዲያ የተላለፈበት አግባብ አሳሳች የነበረ በመሆኑ ቢሮ በድጋሚ ማስተባበያ እንዲሰጥበት ጉዳዩን አስመልክቶ የተላለፈው መረጃ ከሚዲያዎችም ሆነ ከቢሮ ስር ባሉ የመገናኛ ዘዴዎች የመረጃ ቋት እንዲጠፋልን ሲሉ ጠይቀዋል። በተጨማሪም የኢትዮጵያ የሂሳብና የኦዲት ቦርድ በታክስ ቢሮ የቀረበለትን ጥያቄ መሰረት አድርጎ የደረሰበትን የምርመራ ውጤት ለህዝብ ይፋ እንዲያደርግ ተጠይቋል። የጸሎተ ሐሙስ ስነ ስርዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በኢትዮጵያ ካቶሊክ ቤተ ክርስቲያን ተካሄደ። የጸሎተ ሐሙስ ስነ ስርዓትና ህጽበተ እግር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ጸባኦት ቅድስት ስላሴ ካቴድራል እየተከናወነ ነው። በስነ ስርዓቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት ቀሳውስትና ምዕመናን ተገኝተዋል። የእምነቱ ተከታዮች ኢየሱስ ክርስቶስ ዝቅ ብሎ ለሐዋርያቱ ያሳየውን ትህትና በህይወታቸው ሊገልጡት እንደሚገባ ተገልጿል። ጸሎተ ሐሙስ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቱን እግር ያጠበበትና ትህትናን ያስተማረበት ዕለት ነው። በተመሳሳይ ጸሎተ ሐሙስ ስነ ስርዓት በኢትዮጵያ ካቶሊካዊት ቤተ ክርስቲያንም እየተከናወነ ነው። በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል ቤተ ክርስቲያን የስነ ስርዓቱ አካል የሆነው መስዋዕተ ቅዳሴ እየተካሄደ ይገኛል። በቤተ ክርስቲያኒቱ ጸሎተ ሐሙስ በተለያዩ ስነ ስርዓቶች የሚታሰብ ሲሆን ሚስጥረ ቁርባንና ሚስጥረ ክህነትም በጸሎተ ሐሙስ የተመሰረቱ ሚስጥራት መሆናቸው ይገለጻል። የጌታ አራት እጽበተ ግርና የኢየሱስ ክርስቶስ የጌተሰማኒ ጸሎት ከጸሎተ ሐሙስ መርሃ ግብር ውስጥ ተጠቃሽ ናቸው። ከአብይ አህመድ ጋር ውሏን ያፈረሰችው ሶማሊላንድ ከሶማሊያ ጋር የምታደርገውን ውይይት ማቋረጧንም አስታወቀች። ሶማሊላንድ ሉዓላዊነቷን በተደጋጋሚ መጣሱንና በቅርቡ የተከሰቱትን ቅስቀሳዎች በመጥቀስ ከሶማሊያ ጋር የምታደርገውን ውይይት ማቆሟን በይፋ አስታውቃለች። ሀገሪቱ ይህን ያለችው የሶማሊያ ፌዴራላዊ ሪፐብሊክ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ከቀናቶች በፊት ከሶማሊላንድ መገንጠል የሚፈልጉ የጎሳ አማጺ ኃይሎች በተቆጣጠሯትና የፑትላንድ ግዛት አጎራባች በሆነችው ሱል አውራጃ ዋና ከተማ ላሳኖድ ጉብኝት ማድረጋቸውን በመቃወም ነው። በሶማሌላንድ ሪፐብሊክ ፕሬዚዳንት አብዱራህማን ሙሐመድ አብድላሂ የተመራው ካቢኔ ያደረገውን ስብሰባ ተከትሎም ዛሬ በወጣው ይፋዊ መግለጫ የሶማሌላንድ መንግስት ጉብኝቱን የዓለም አቀፍ ህግንና የሶማሌላንድን ግዛት አንድነት በቀጥታ የሚጥስ ነው ሲል አውግዘውታል። እርምጃው ሆን ተብሎ የተፈጸመ የፖለቲካ ቀስቀሳ ነው የዓለም ሲሆን በአካባቢው ያለውን የጸጥታ ሁኔታ ለማደናቀፍ ታስቦ የተደረገ ነው ሲልም ወቅሷል። በመግለጫው የሶማሌላንድ የፑንትላንድ መንግስት እስረኞችን ስለማስተላለፍ ከሶማሊያ ጋር ምንም አይነት ድርድር እንዳላደረገ አጽንኦት የሰጠ ሲሆን የሶማሊያ ጠቅላይ ሚኒስትር ወደ ሞቃዲሾ ያመጧቸው እስረኞች የጦር እስረኞች አይደሉም ብለዋል። የሶማሊላንድ መንግስት ይህ እርምጃ በሶማሊያ መንግስት ላይ እየተስተዋለ ያለውን የፖለቲካ ውድቀት ለመደበቅ የተደረገ ሙከራ አድርገው እንደሚመለከተውም ማስታወቁን የሆርን ዲፕሎማት ዘገባ አመላክቷል። በተጨማሪም ሶማሊላንድ እስረኛ ጉዳይን በተመለከተ በዓለም አቀፍ ደረጃ እውቅና ባለው አሰራር ለመፍታት ከዓለም አቀፍ የቀይ መስ ቀል ኮሚቴና ከአሜሪካ፣ ዩናይትድ ኪንግደም፣ ዴንማርክ፣ ፊንላንድ፣ ቱርክ እና የተባበሩት አረብ ኤሚሬትስ ጨምሮ ከዲፕሎማሲያዊ አጋሮች ጋር እየተወያየች መሆኑንም በመግለጫው ተመላክቷል። የሶማሌላንድ መንግስት በአገሪቱ ምስራቃዊ የሱል አውራጃ በሶማሊያ መንግስት እየደረሰ ያለውን ጥሰት ለአለም አቀፉ ማህበረሰብ አስቸኳይ ምላሽ እንዲሰጥ የጠየቀም ሲሆን ሶማሌላንድ የቀጠናውን ሰላም ለመመለስ የምታደርገውን ጥረት እንዲደግፍም አሳስበዋል። ከሞቃዲሾ የሚካሄደው ጥቃት ጽንፈኛ ቡድኖችን ሊያበረታታ ና የቀጠናው ሰላምና ደህንነት አደጋ ላይ ሊጥል እንደሚችልም መግለጫው አስጠንቅቋል። መግለጫው አክሎም የሶማሊላንድ ነፃነትና ሉዓላዊነት ለድርድር የማይቀርብ መሆኑን በመግለጽ ከሶማሊያ ጋር የሚደረገውን ማንኛውንም ውይይት ማቆሙን አስታውቋል። ይህ መግለጫ እንደ ኢሮፓውያን አቆጣጠር ከ2012 ጀምሮ በቀጠለው የሶማሊላንድና የሶማሊያ ውይይት በመግታት በሁለቱ ሀገራት መካከል የነበረውን ውጥረትና አለመግባባት ዳግም እንዳባብስ ተሰግቷል ሲልም ሚድል ኢስት ዘግቧል።